ሰላም የንቁ ቤተሰቦቻችን፣ ሰዎቻችን የዕለተ ሮብ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎች ጋር እኔ አድናት ነኝ፣ አብራችሁን ቆዩ። ሊቀ ጳጳሱ ከኃላፊነት ይነሱልን ሲሉ የምስራቅ አርሲ ምዕመናን ገለጹ። እንደሚከተለው ይቀርባል። በአርሲ ዞን የተደጋገመውን ግድያ በተመለከተ እየቀረቡ ባሉ ቅሬታዎች ውይይት ለማድረግ እና የሕዝቡን አቋም ለማወቅ ቅዱስ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልኡካን ቡድን ልኮ እንደነበር በውይይት የተሳተፉ አንድ የዞን ወረዳ ቤተ ክህነት አመራር ለሚዲያችንም ገልጸዋል። በውይይቱ በዞኑ የተደጋገሙትን ግድያ በተመለከተ ዝርዝር ጉዳዮች መነሳታቸውን ገልጸው ከሳምንት በፊት ከተፈጸመው ግድያ ውጪ ባለፉት ቀናት ተመሳሳይ ወሳኝ ጥቃት እንዳልተፈጸመ ተሳታፊዎች መናገራቸውንም ገልጸዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች እንደተገደሉና የአርሲ ዞን ሀገረ ስብከት ሊቀ ጳጳስ ከኃላፊነት ይውረዱ የሚል ሀሳብ ከተሳታፊዎች መነሳቱን እኒሁ በውይይት የተሳተፉት አመራር ለሚዲያችንም ተናግረዋል። ሊቀ ጳጳሱ ከኃላፊነት እንዲነሱ የጠየቁት በአርሲ ዞን በተለይም በጥቅምት ወር 2018 ዓ ም በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውንም አስረድተዋል። ሊቀ ጳጳሱ ከኃላፊነት ይነሱ አይነሱ ሀገረ ስብ ሪፎርም ያስፈልገዋል በሚል ሁለት የተለያዩ አቋሞች በመያዝ ሰሞነኛው ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ ያቀረቡ እንደነበር አስታውሰው ይህን ተከትሎ ቅዱስ ሲኖዶስ ሶስት አጣሪ ልዑክ ቡድን ወደ ዞኑ ልኳልም ብለዋል። በዚህ ሉካል ላይ የሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን ይህ ሁሉ ሲደረግ መግለጫ አልሰጡም፣ አላጽናኑም፣ በቦታውም በሀገረ ስብከታቸው የሉም የሚል ቅሬታ ከተወካዮቹ መነሳቱም ተገልጿል። እውነት ነው የሉም ሰዎች ሲገደሉ ስልክ ስንደውል ቀላል ነው እያሉ ዝም ነው ሲሉ የነበሩ ሲሉ የራሳቸውን አስተያየት የተናገሩት እኒሁ አመራር፣ የመረረው ህዝብ ፈንቅሎ አቋሙን አሳውቋል፣ እያገለገሉ አይደለም በሚል ነው አቅጣጫ የተሰጠው ሲሉ በውይይቱ አውድም አስረድተዋል። በዚሁ በውይይቱ አብዛኛውን ህዝብ ሊቀ ጳጳሱ ከኃላፊነት ይነሱልን፣ ሰላማችን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚል አባት እንፈልጋለን የሚል ሀሳብ ማቅረቡንም አክለው ተናግረዋል። ውይይቱ በዚህ መጠናቀቁ ልኡካኑ ቡድን የውይይቱን ቃለ ጉባኤ ይዘው ወደ ቅዱስ ሲኖዶስ እንደሚመለሱና ውሳኔው ከቅዱስ ሲኖዶስ እንጠብቃለን ሲሉ ለሚዲ ሚዲያችንም ተናግረዋል። የሰሜን ሸዋ ሀገረ ስብከት ሰላሳ አራተኛውን የሰበካ ጠቅላላ መንፈሳዊ ጉባኤውን አጠናቀቀ። ተጨማሪ ያለን የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ በሰላሳ አራተኛው የሰሜን ሸዋ ሀገረ ስብከት አቀፍ ጠቅላላ የሰበካ መንፈሳዊ ጉባኤ ላይ መልእክትም አስተላልፈዋል። ባሳለፍነው በጀት ዓመት ሀገረ ስብከቱ የላቀ አፈጻጸም ማስመዝገብ እንዲችል ከፍተኛ አስተዋጽኦ ላበረከቱ ለሰላሳ አራተኛው ሀገረ ስብከት አቀፍ ጠቅላላ መንፈሳዊ ጉባኤ ላይ ለሀገረ ስብከቱ ስራተኞ ለወረዳ ቤተ ክህነት ኃላፊዎችና ጸሐፊያን ለአድባራትና ገዳማት አስተዳዳሪዎች ምስጋናቸውን አቅርበዋል። ክቡር ስራ አስኪያጁ በቀጣይ በጀት ዓመት በሀገረ ስብከቱ በየደረጃው የሚገኙ ተቋማት ተግባራትና ብቃት ጥራት ያለው እቅድ በማቀድ ሁሉን አቀፍ መንፈሳዊ አገልግሎትና ልማት ላይ ማተኮር እንደሚገባቸው አቅጣጫም አስቀምጠዋል። በዚህም ገዳማትና አድባራት ስብከቱ ወንጌል በማስፋፋት አብነት ትምህርት ቤት በመደገፍ ሰንበት ትምህርት ቤት ማጠናከርና በማቋቋም በቃለ ዓዋዲ መሰረት ወቅቱን የጠበቀ የሰበካ ጉባኤ ምርጫ በማካሄድ የተቀናጀና የተደራጀ የመንፈሳዊ ሰብአዊ ልማት ላይ ትኩረት ሰጥቶ መስራት እንደሚገባም አስገንዝበዋል። ዘመን መስላ ሳይሆን ዘመን ቀድማ የምትገኝ ቅድስት ቤተክርስቲያናችን በስራ አገዝ ልማት አጠናክረን በአብሮነት ሰርተን ቀዳሚ ማድረግ አለብን ሲሉ መልእክታቸውንም አስተላልፈዋል። ብፁ አቡነ ቀለሚንጦስ በጉባኤው ማጠቃለያ ባስተላለፉት የስራ መመሪያና ቃለ በረከት በምዕመናን መካከል የምትገኙ ሐኪሞችና መድኃኒቶች ናችሁ። ይህ ሊመጥነን የሚችል የእውቀት የክህሎትና መንፈሳዊ አገልግሎት ለመስጠት በቂ ዝግጅት ሊኖራችሁ ይገባል። የካህናት ንቃት ብራን ብርሃን ያመጣል የመንፈስ ጉራም ያበራል። ብለዋል ብጹዕነታቸው በሰሜን ሸዋ ሀገረ ስብከት በሚገኙ አድባራትና ገራማት ያለውን የፈውስ የበረከት ቦታዎች እንደ መጻጉ ያሉ የ38 ዓመታት ሕማም በአንድ ቀን ድህነትና ስጋ ፈውስ በመስጠት ኃይል ያላቸው እኔንም በአግባቡ ማስተዳደር እንደሚገባም አስገንዝበዋል። በአዲስ የወጣውን የሀገረ ስብከቱን የማህበራት ህገ ደንብ መመሪያ መልካም ስራ ለክፉ ስራ ተቃራኒ ስለሆነ ሁላችንም በመልካም ስራችን መጽናት ሁላችንም ነቅተን በመስሪያ ቤቱ ሁላችንም ነቅተን በመስራት ቤተክርስቲያን ጠበቃ መሆን ይገባናል፣ በማለት መልእክታቸውን አስተላልፈዋል። አስፈጻሚ አካላት ያላድሮ ተግባራዊ መደረግ እንዳለበትና ከሀገረ ስብከቱ ፍቃድ እውቅና ውጭ የሚደረጉ ጉዞዎች በመመሪያው መሰረት ተፈጻሚ በሚሆን አሰራር ሊስተናገዱ እንደሚገባም አስገንዝበዋል። በተመሳሳይ የበግ ለምድ ለብሰው የሚመጡ ተኩላዎችና ሀሳብ ህዝበ ክርስቲያን የመጠበቅ ሀዋርያዊ ግዴታችን በትጋት መወጣት አለብን። ሁሉም በአግባቡ በጥብቅ መመርመርና ሁሉም በአግባብ በጥብቅ መመርመርና ክትትል ማድረግ እንደሚገባም አስገንዝበዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ኢትዮጵያ መገለጫ ናት። የሀገር ባለውለታና ለዜጎቹም እውቅና፣ ስልጣኔ፣ ስነ ምግባርና ግብረ ግብ ስታስተምር የቆየች ዛሬ ላይ ያለችውም የቆየች ዛሬም ያለች ወደፊት የሚትኖራት ይሄ የቤተ ክርስቲያንና የምእመናን ልዕልና ክብሮ ማስቀጠል ይገባል ሲሉ መክረዋል። ብፁዕነታቸው ጉባኤውን በፍቅርና በሰላም መካሄዱን ገልጸው ተናግረው በየደረጃው ያላቸው ኃላፊዎች የቤተ ክርስቲያን ህግና ስርዓት ተከትሎ መምራት ለሀገርና ለህዝብ አስፈላጊና ጠቃሚ ነውም ብለዋል። ዘመኑ የቴክኖሎጂ ስለሆነ ሁላችንም በህብረት በመሆን ለቤተ ክርስቲያን ዘብ ሆነን በቅንጅት መስራት አለብን። ማህበራዊ ሚዲያ ለበጎ አላማ ተጠቅመን የአካባቢያችን መንፈሳዊ አገልግሎት ማስተዋወቅ እና አለም ማስተዋወቅ ይገባናል ሲሉም ተናግረዋል። ቅድስት ቤተክርስቲያን ጸሎቷም አስተምረዋም ሰላም ስለሆነ ሁላችንም ለሰላም በመስራት ተግባብተን የመኖር ግንኙነታችን በፍቅር በማድረግ መስራት ይገባናል። ቤተክርስቲያን የምትለመን እንጂ የምትለምን ስላልሆነች ሁላችንም በህብረት በመሆን በልማት ላይ ትኩረት ማድረግ አለብንም ብለዋል። የክርስትና ህይወት ፈተና የበዛበት ቢሆንም ስለ ሃይማኖታችሁ ጽናት፣ ስለሚደርስባችሁ መከራ ንዑዳን ክቡራን ናችሁ። እስከ መጨረሻው ድረስ በፈተና መጽናት ሰማያዊና ሰማያዊ በረከት ለማግኘት መትጋት አለባቸው ሲሉም ተናግረዋል። የሊቀ ጠበብት አባ ማቶ ታወቀ ስራ ተቀብራቸው በትናንት ነው ለተፈጸመ እንደሚከተለው ይቀርባል። ሊቀ ጠበባት አባ ማቶ ታወቀ በደቡብ ጎንደር ክፍለ ሀገር ልዩ ስሙ ስማዳ ወረዳ ሻሹ ማርያም በምትባል ደብር ከአባታቸው ከመምህር አወቀ ቢሹና ከእናታቸው ከወይዘሮ ጤናዬ ኃይሉ በ1923 ዓ ም ተወለዱ። ሊቀ ጠበባት አባ ማቶ ታወቀ እድሜያቸው ለትምህርት ሲደርስ ከፊደል እስከ ዳዊት፣ ከዳዊት እስተ ጾመ ድጓ ከመምህር ገሪማ በተውልዶ ሲወስድበት በሻሾ ማርያም ተምረዋል። በመቀጠልም በ1935 ዓ.ም ወደ አዲስ አበባ በመምጣት ከግብፃዊ ሊቀ ጳጳስ ከብፁዕ አውነ ቀርሎስ የዲቁና ማዕረግ ተቀብለው ወደ ትውልድ ቦታቸው በመመለስ በደብራቸው እያገለገሉ የዜማ ትምህርታቸውንም ተምረዋል። በመቀጠል ምክሬ ሀና ወደ ምትባል ደብር በማቅናት የድጓ መምህር ከሆኑት ከመምህር ይይስ ዘንድ በተወለዱበት በሻሾ ማርያም የጀመሩትን የዜማ ትምህርታቸውንም አጠናቀዋል። ከዚያም በስማዳ ወረዳ በግጦ ማርያም ከመምህር ጽጌ አቋቋም፣ በወይና ማርያም ከመምህር ተካ ዝማሬው መዋስት እንዲሁም በታላቁ ቃጭና ኢየሱስ ደብር ከመምህር አለሙ ቅኔም ተቀኝተዋል። ለትምህርት ከነበራቸው ፍቅር የተነሳ ሊቀ ጠበባት አባ ማቶ ታወቀ በአማራ ሳይንት ወንዝ እግር ጊዮርጊስ ካለቃ አባይነ በወሎ ክፍለ ሀገር በታላቁ ደብር በኤልሻማ መድኃኔ ዓለም ካለቃ ምስራቅ ዘንድ ለሶስት ዓመታት ያክል ተምረው ቅኔያቸውንም አጠናክረዋል። ሊቀ ጠበባት አባ ማቶ ታወቀ ትምህርትና አገልግሎትን አጣጥመው በመቀበል በተወለዱበት ተሻሹ ማርያም የጀመረውን የሊቀ ጠበባት ማቶ ታወቀ የቤተ ክርስቲያን አገልግሎት በጎጃም በዘብጅ ኢየሱስ ደብር የቅኔ መምር ከሆኑ ከኔ ጣሙ ልሳን ዘንድ ቅኔ እያስነገሩ እስከ መምርነትም ደርሰዋል። በዚህም አገልግሎታቸው ከመምራቸው ከኔ ጣሙ ልሳን የብር መቋሚያና የብር ጽናጽል ስቶታ ተበርክቶላቸዋል። ትጉ ቤተክርስቲያን ማአቶ ከ1945 ዓ ም ጀምሮ ወደ አዲስ አበባ በመምጣት በርካታ ዳራትና ገዳማትን የሚወዷትን ቤተክርስቲያን ደከመኝ ሳይሉ በታላቅ ጥበብ እየተዘዋወሩም አገልግለዋል። ተቋሚነት አገልግሎት ከሰጡባቸው አዳራት መካከል ማህደረ ስባት 1948 እስከ 1953 ዓ ም ቀጥሎም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ከሊቀነ ሥልጣናት አባ ሀብተ ማርያም በረከታቸው የደርብና የቀድሞ አቡነ መልከ ጼዴቅ ጋር በመሆን በቢሮ እንዲሁም በተለያዩ መንፈሳዊ አገልግሎቶች በ1953 እስከ 1978 ዓ ም ድረስ በትጋትም አገልግለዋል። ጎን ለጎንም በደብረ ማዊ ቅዱስ ሚካኤል ቤተ ክርስቲያን ከመርጌትነት በኃላፊነት ያገለገሉ ሲሆን ደብሩን ከመሰረቱት አባቶች መካከል ሊቀ ጠበብት አባ ማቶ ታወቀ ግንባር ቀደም መሆናቸውንም ተናግረዋል። በዚሁ ታላቅ ደብር በተደጋጋ የሰበካ ጉባኤ እና የልማት ኮሚቴ አባል ሆኖ በመመረጥ ከመንፈሳዊ አገልግሎታቸው በዘለለ ለካቴድራሉ እድገት እጅግም ደክመዋል። ሊቀጠበባት አባማቶ ታወቀ ከወይዘሮ ቀበላበላቸው ጋር ትዳር መስርተው ሁለት ወንድ ልጆችና ሁለት ሴት ልጆችን እንዲሁም አስራ አንድ የልጅ ልጆችንም አፈርተዋል። የበኩር ልጃቸው ነው። ለቤተ ክርስቲያን አገልግሎት አስራት አድርገው በመስጠት የእርሳቸውን መንገድ የተከተለ ልጅ ለቤተ ክርስቲያን በእግራቸው የተኩ ታላቅ አባት ናቸው። ሊቀጠበባት አባማቶ ታወቀ ቤተክርስቲያናቸውን የሰጠቻቸውን ኃላፊነት በትጋት ከመውጣት አልፈው በምድር ጦር ወታደር ማሰልጠኛ መምህር ሆኖ ሀገራቸውን በማገልገላቸው የአምሳ አለቅነት ማድረግ እስከ ማግኘት የደረሱ የአገር ባለወታ አርበኛ እንደነበሩም ተነግሯል። ቤተክርስቲያን በአገልግሎታቸው ያበሩ ጸሎተኛና ማሌታዊ ሊቀጠባት አባማቶ ታወቀ ከባለቤታቸው ከወይዘሮ ቀጠላ ብላቸው ጋር በመሆን ሥርዓተ ምንኩስናም በደብረ ሊባኖስ ተፈጽሞላቸዋል። ሊቀጠባት አባማቶት በሕይወት ዘመናቸው እንደ ስማቸው ስመ መልካም መልከ መልካም ድምጸ መረዋ ሰው ወዳጅና ሰውን የሚወዳቸው የተጣላን የሚያስታርፉ መካሪ ደግ የዋህና ለሰው አዛኝ እሩሩ ከዚህ ዓለም ድካም እስካረፉበት ቅጽበት ድረስ ሳያቋርጡ ተግተው የጸለየ አንደበታቸው ምርቃትና ምስጋና የተሞላበት እድሜያቸውን በሙሉ ስለ ቤተ ክርስቲያን የኖሩ ታላቅ የጸሎት አባት ነበሩ። በመጨረሻን ቅዱስ ጳውሎስ በአገልግሎቱ መጨረሻ እንደተናገረው ሃይማኖታቸውን ጠብቀው መልካም መንገድ ተጋድለው ሩጫውን በትግስት ፈጽመው በተወለዱ በ95 ዓመታቸው ህዳር 1 ቀን 2018 ዓ ም የድል አክሊል ወደሚያቀናጀው ወደማይጠፋው ብርሃን መድኃኔዓለም ክርስቶስ ከዚህ ዓለም ድካም ተጠርተዋል። ሀገራ ተቀብራቸው በርካታ ብዙሀን አባል ሊቀ ጳጳሳት የመንበረ ፓትርያርክ የአዲስ አበባ ሀገረ ስብከት ከፍተኛ የአገልግሎት መሪዎችና ሊቃውንት ቤተክርስቲያን በተገኙበት በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። የአፋር ሀገረ ስብከት አስራ ሰባተኛ አጠቃላይ ሰበካ መንፈሳዊ ጉባኤውን አጠናቀቀ። እንደሚከተለው ይቀርባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአፋር ሀገረ ስብከት አጠቃላይ ሰበካ መንፈሳዊ ጉባኤ አስራ ሰባተኛ መደበኛ ዓመታዊ ስብሰባ በሰመራ ከተማ በብፁዕ አቡነ ዳንኤል የአፋር ሀገር የሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል እርሰ መንበርነት የሀገረ ስብከቱ የክፍል ኃላፊዎች፣ የወረዳ ቤተ ክህነት የስራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ የሰበካ ጉባኤ የስብከተ ወንጌልና የሰንበት ትምህርት ቤት የማህበረ ቅዱሳን ተወካዮች፣ ጥሪ የተደረገላቸው የክብር እንግዶች በተገኙበት በብፁዕ አቡነ ዳንኤል የአፋር ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል በጸሎትም ተከፍቷል። በመቀጠልም በብፁዕ አቡነ ዳንኤል የሀገረ ስብከቱ ሊቀጳጳስ ለጉባኤው ተሳታፊዎች የማቴዎስ ወንጌል ምዕራፍ 16 ከቁጥር ስድስት ላይ ያለውን በጸሎተ ወንጌል በማንበብ እንኳን ለዚህ ዕለት አደረሳችሁ ለዚህ ያደረሰን እግዚአብሔር ነውና ምስጋና ይገባዋል በማለት ለእግዚአብሔር ክብር በመስጠት የመክፈቻ ቃለ ምዳ ከሰጡ በኋላ ጉባኤው ለሁለት ቀናት ያክል የውይይት ምክክር መርሃ ግብርም አድርጓል። በመርሃ ግብሩ መሰረት የሀገረ ስብከቱ የወረዳ አጥቢያዎችና የ2017 የስራ ዘመን የተከናወኑ ስራዎችን በቅደም ተከተል በሁሉም ወረዳ ሪፖርቶችም ቀርበዋል። በሪፖርቱም የመልካም አስተዳደር ሰበካ ጉባኤ ማደራጀትና ማጠናከር፣ ስብከተ ወንጌል ማስፋፋት የሰውነት ትምህርት ቤቶች እና ሰንበት ትምህርት ቤትን ስለማጠናከር የካናት አገልግሎት የራስ አገዝ ልማት የሂሳብና መዝገብ አያያዝ ቁጥጥር ገቢን በተመለከተ ሪፖርቶችን በስፋት በማቅረብ ያጋጠማቸውን ችግሮችና የተወሰዱ መፍትሄዎችን በማንበብና በማዳመጥ በተለያዩ ቤተክርስቲያኖቱ ላይ በተለያዩ ቤተክርስቲያኖች ጉዳዮች ላይ በንቃት መሳተፍ ውይይትም ተደርጓል። በተጨማሪም ወንጌል የቤተክርስቲያን ህይወት በመሆኑ በጉባኤው ጥናታዊ ጽሁፍ የተካተተ ሲሆን በሀገረ ስብከቱ ስብከተ ወንጌልና ሀዋራዊ ተልዕኮ ክፍል ኃላፊ መጋቢ ሃይማኖት ሰይዳ ቴሌግራም በኩል ሐዋርያዊ ተልእኮ በሚል ርዕስ ቀርቦ ሰፊ ማብራሪያና የውይይት መራ ግብርም ተደርጎበታል። በመጨረሻም ጉባኤው ከላይ በተጠቀሰ ርዕስ ጉዳዮቹ በሰፊው ለሁለት ቀናት ያክል ሲካሄድ ከቆዩ በኋላ በስብሰባው ማጠቃለያ ባለ አምስት ገጽ ስምንት ነጥብ አቋም መግለጫ በማውጣት በዓመት ከፍተኛ የስራ አፈጻጸም ላሳዩ አጥቢዎች በብፁ አቡነ ዳንኤል የሽልማት ስጦታ ተበርክቶላቸዋል። በመጨረሻም አስራ ሰባተኛ ታላቅ መንፈሳዊ አመታዊ ጉባኤ በብፁ አባታችን አቡነ ዳንኤል የማጠቃለያ መልእክት የስራ መመሪያ ሰጭነት እንዲሁም ቃለ ምዳና